ከሁለት እስከ ሶስት በሚኖረን ቆይታ ከምናቀርባቸው ጉዳዮች መካከል የጠዋት ገበያ፣ ስፖርትና አለም አቀፍ ትንታኔ የሚጠበቁ ናቸው። አሁን ሰዓቱ የጠዋት ገበያ መረጃን የምንሰማበት ነው። ለመረጃው ባልደረባችን ብሩክታይት አስራት እየጠበቀች ነው። ብሩክታይት መቀጠል ትችላለሽ። አመሰግናለሁ። ሰላም ጤና ስጥልኝ ተመልካቾች እንዴት አድራችኋል? ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። በአዲስ አበባ ከተማ በሚገኙ የጋራ መኖሪያ ቤቶች የሚኖሩ ነዋሪዎች ቁጥር ከፍተኛ ነው። በእነዚህ የጋራ መኖሪያ ቤቶች ከነዋሪው የተውጣጡ አባላትን የያዙ ኮሚቴዎች በርከት ያሉ ተግባራትን ያከናውናሉ። በከተማዋ ጎተራ እየተባለ በሚጠራው አካባቢ የሚገኝ የጋራ መኖሪያ መንደር ታዲያ እነዚህን ተግባራት ወደ ዲጂታል አሰራር በመቀየር የኮሚቴና የነዋሪውን ግንኙነት በዘመናዊ መንገድ እያስተዳደረ ይገኛል። ዝርዝሩን ሪፖርተራችን አገርነሻ አየልኝ እንደሚከተለው እየተስፋፋ የመጣው የዲጂታል አገልግሎት ዘርፈ ብዙ ጠቀሜታን እያስገኘና የሰዎችን ሕይወት እያቃለለ ይገኛል። የዲጂታል አገልግሎት ግልጽነትን መሰረት ያደረገ የፋይናንስና የክፍያ ስርዓትን ከመዘርጋት በተጨማሪ የተለያዩ መረጃዎችን አደራጅቶ ለመያዝ ጠቀሜታው የጎላ ነው። አሰራሩ የጋራ መኖሪያ ቤቶችን የፋይናንስ አሰራርና የመረጃ አያያዝ እያዘመነ እንደሚገኝም የጎተራ ኮንዶሚኒየም ነዋሪዎች ይገልጻሉ። ወራዊ ክፍያዎች አሉ፣ የፓርኪንግ፣ የተለያዩ ጉዳዮች። በተረፈ ደግሞ የአባልነት የምናምን ክፍያዎች አሉ። እሱ ሲኖር በሄደ ወረፋ ይኖረዋል ወይ ሰዓት ያልፍብሃል። ከዛ ከስራ ጋር ላይ ይመቻችል ይችላል። እነሱ ቢሮ በሚገቡበት ሰዓት አንተ ወይ መኖሪያ አካባቢ ስለሆነ ቤት አትኖርም እና ብዙ ችግሮች ነበሩ፣ እና ያልፍህና፣ ደግሞ ሳይከፈን ይቀራል ምናምን በጣም ብዙ ችግሮች ነበሩ። አሁን ግን ቀኑ ሲደርስ እኔታይም ባለበት ቦታ ቢሮም ቤትም ሆነ ማድረግ ስለምትችል የትም ቦታ ሆነ በጣም ቀሏል። በጎተራ የጋራ መኖሪያ መንደር ማህበር የሂሳብ ሰራተኛ የሆነችው ወገን ነጋሽ ለማህበሩ የሚቀርበው አገልግሎት ወደ ዲጂታል መቀየሩ ስራዬን አቅልሎልኛል ትላለች። የእዳ ያለበትን ሰው ለማግኘት የእያንዳንዱን ከኋላ ከሁለት ሺ ሁለት ከተመሰረተ ጀምሮ እያንዳንዱን መዝገብ ማገላበጥ ይኖርብሻል፣ እየተመለሽ እየተመለሽ እያየሽ ማለት ነው። ሲስተም ከሆነ ጀምሮ ግን የአንድ ሰው ብሎኩን ወይ ስልክ ቁጥሩን ካስገባሽ ባንዴ ያወጣልሻል ያለበት ከዚህ እስከዚህ ብሎ የሁሉንም እዳ ጠቅለሎ ባንዴ ያሳይሻል ማለት ነው። ማን ከፈለ፣ ማን አልከፈለም፣ ስንት ከፈለ፣ ስንት ገቢ ገባ፣ የየቀኑ ይታያል። እንደገና ድሮ ለመክፈል የግዴታ እኔ ድረስ መምጣት ይኖርባቸው ነበረ። አሁን ግን ሁሉም ሰው ቤቱ ቁጭ ብሎ እጁ ላይ ባለው ስልክ መክፈል ችሏል ማለት ነው። የጋራ መኖሪያ ማህበራት ከፍ ያለ የነዋሪ ቁጥር የሚይዙ እንደመሆናቸው በማህበሩ የሚሰሩ ስራዎች የግልጽነት ጥያቄ ይነሳባቸዋል የሚሉት የጎተራ የጋራ መኖሪያ ማህበር የቦርድ ሰብሳቢ በቀለ እውነቱ በተዘረጋው ዲጂታል አገልግሎት ስጋቱን ማቃለል መቻሉን ያነሳሉ። ማህበር እንደመሆኑ መጠን ህብረተሰቡም ግልጽ የፋይናንስ ስርዓት ይፈልጋል። ስለዚህ ይህንን ግልጽ የፋይናንስ ስርዓት ለመደንገግ ብለን ነው ከእፎይ ፕላስ ድርጅት ጋር ተነጋግረን ተስማምተን አጠቃላይ የነዋሪው መረጃ አያያዝ ስርዓት መስተካከል ስላለበት ከወረቀት ስራ መውጣት ስላለበት የነዋሪው የተከራይ የአከራዮች መረጃዎች፣ የመኪና መረጃዎች በሙሉ ተደራጅተው ነው አሁን የሚገኙት። እያንዳንድ ሰው የሚጠበቅበትን ክፍያ እንዲከፍል በሲስተም መሆን አለበት በሚል ከእፎይ ፕላስ ጋር ተነጋግረን ከኢትዮ ቴሌኮም ጋር በጋራ በመሆን የክፍያ ስርዓቱ በቴሌብር እንዲሆን የማድረግ ስራዎችን ሰርተናል። አሁን እያንዳንዱ ነዋሪ ቤቱ ሆኖ ክፍያውን እንዲከፍል ወደ ቢሮ መምጣት ሳይጠበቅበት ስራዎቻችንን በዚህ መልክ እያከናወንን እንገኛለን ማለት ነው። የዲጂታል አገልግሎቱን ወደ ስራ ያስገባው እፎይ ፕላስ የተሰኘው ተቋም አገልግሎቱን መስጠት በጀመረባቸው የጋራ መኖሪያ ማህበራት ውጤታማ መሆን መቻሉን ዋና ስራ አስኪያጅ ጌትነት ዘመነ ይገልጻሉ። በጋራ አብሮ የሚኖር ስለሆነ በጋራ ብዙ የሚጋሩት ማህበራዊ አገልግሎት አለ። የገንዘብ መዋጮን ጨምሮ የልማት ስራዎች አሉ። በአጠቃላይ የፋይናንስ ወጪ ገቢ ብዙ ጊዜ በነዋሪው ዘንድ ቅሬታ ያስነሳል። በወረቀት አሰራር ነው ብዙ ጊዜ የሚሰሩት። ይህንን አሰራራቸውን ስማርት አድርገን በሶፍትዌር ደግፈን ለቢሮ ይህንን ወጪ ገቢ የሚከታተሉበት ቤቶቻቸውን አደራጅተው ማን ተከራይ ገባ ማን ተከራይ ወጣ ማንኛው ቤት ተሸጠ ማንኛው ቤት አዲስ ሰው ገባ የሚለውን የፓርኪንግ ጎደበር የሚገባው ሰው ማን ነው፣ የሚወጣው ማን ነው የሚለውን አጠቃላይ ግልጸኝነት ያለው አሰራር ነው የዘረጋንላቸው። የጎተራ የጋራ መኖሪያ መንደር ማህበርን ተሞክሮ ወደ ሌሎች መሰል ማህበራት ለማስፋፋት እየተሰራ እንደሚገኝም ተገልጿል። በኢትዮጵያ ሰው ሰራሽ አስተውሎት ወይም ኤአይን በመጠቀም የሚበለጽጉ መተግበሪያዎችን መመልከት የተለመደ አይደሉም። በአዲስ አበባ አይቲ ፓርክ ውስጥ የሚገኝ አንድ ተቋም ግን ይህንን ቴክኖሎጂ በመጠቀም ወንጀለኞችን ከማጋለጥ ጀምሮ የሀገርን ድንበር እስከ መቆጣጠር የሚደርሱ አገልግሎቶችን የሚሰጥ መተግበሪያ ይፋ አድርጓል። መተግበሪያው እንዴት በለጸገ፣ የሚሰጣቸው አገልግሎቶችስ ምን ምን ናቸው የሚለውን ከመስራቹ አንደበት አብረን እንከታተል። ዘሩባቤል ክበብ ባላለሁኝ። የበጊዜ ኦፕቲማክስ መስራችና ዋና ስራ አስኪያጅ ነኝ። በጊዜ ኦፕቲማክስ በዋናነት የሚሰራው አርቲፊሻል ኢንቴሊጀንስ ላይ ወይም ኤአይ ላይ ነው። እነዚህ የኤአይ ፕላትፎርሞች በአብዛኛው እኛ ኢኖቬሽንን የምናየው ሶሉሽን ወይም ቫሊዩ አድ ከማድረግ ጋር ተያይዞ ነው። ከዛ በኋላ በሂደት ደግሞ ሌሎች ቫሊዎች፣ ሌሎች ኢኖቬሽኖችን መፍጠር ወደ መፍጠር እንሄዳለን በሚል መነሻነት ነው። በአሁኑ ሰዓት ወደ 1500 የሚሆኑ ሰብስክራይበሮች አሉት። እየተጠቀሙበት ያሉ ድርጅቶችም ግለሰቦችም አሉ። ዲፕሲክንም፣ እነ ሰርፐር፣ እነ ስፕላሽ፣ እነ ፐርፕሌክሲቲ የሚባሉ ብዙ አይነት የኤአይ እንትኖች አሉ። እነሱን በሙሉ ወደ እኛ ፕላትፎርም አምጥተነዋል። ወደ 27 የሚሆን ኤፒአይ ተጠቅሞ ኢሜጅ ቴክስት በተለያየ እንትን ጀነሬት የሚያደርግ ፕላትፎርም ነው። ይህ የመጀመሪያ ፕሮዳክታችን ነው። በአሁኑ ሰዓት ግን ሰርቬላንስ እና ለተለያዩ ጉዳዮች የሚያገለግል ኦብጀክት ዲቴክት የሚያደርግ ሙቭመንቶችን ዲቴክት የሚያደርግ ቀስ ብሎ ደግሞ ፈሻል ሪኮግኒሽን በደንብ ማንበብ የሚችል ኤአይ ላይ እየሰራ ነው። ኤአይ ቤዝድ ሰርቬላንስ ሲስተማችን በአሁኑ ሰዓት ወደ ሰማንያ ኦብጀክቶችን በአንድ ጊዜ መለየት የሚያስችል ሰማንያ ነገሮችን ማለት ነው። መኪና ሊሆን ይችላል። ሰው ሌሎችንም በአንድ በአንድ እንትን ዲቴክት ማድረግ የሚችል የኤአይ ሲስተም ነው። ዲቴክት ማድረግ ብቻ ሳይሆን ለምሳሌ መኪና ቢሆን መኪና ታርጋውን፣ ምኑን፣ ምኑን በደንብ ኢንፎርሜሽኖቹን ዲቴክት አድርጎ ለሚፈለገው አካል ወይም ለክለያቱ መረጃ ማግኘት ያስችልሻል። ሰዎችን ፌሻል እንትናቸው ሪሊ አንገሪ ናቸው ተቆጥተዋል። ሌላ አደገኛ ኦብጀክት ይዘዋል። እነዚህ ሰዎች ይዘዋል አልያዙ የሚለውን ዲቴክት ያደርጋል። በዋናነት ለመጠቀም የታሰበው የሴኩሪቲ ወይም ደግሞ የሰርቬላንስ ሲስተም ኢንስቶል ለሚያደርጉ ካምፓኒዎች ነው። በዋናነት ወንጀል ኮንትሮል በማድረግ ረገድ ምንም አንድና ሁለት የለው። ጥቅም የሚሆነው ለተለያዩ ኦርጋናይዜሽኖች፣ ለምሳሌ ባንኮች ትላልቅ ኮርፖሬቶች ይህንን በመጠቀም የበለጠ የሴኪዩሪቲ እንትናቸውን አድቫንስ ማድረግ ይችላሉ ማለት ነው። ቦርደር ሰርቬላንስ ሳይቀር እንደ ሀገር ማለት ነው ማገልገል የሚችል ፕላትፎርም ነው። ይሄ ፕላትፎርም በደንብ መበረታታት ይፈልጋል። ጥሩ ነገር ማየሆኔ ይህንን የሚረዳ መንግሥት ነው ያለን ብዬ ነው ማስበው ይሄ በጣም ትልቅ አድቫንቴጅ ነው። ሌላው ቢዝነስ ላይ የሎካል ስታርታፕ ሆኖ እንደዚህ አይነት ቴክኖሎጂ ላይ የሚሰሩ ሰዎች ለእኛ እንደ እድል ነው ብዬ ደግሞ መወስደው የትልቅ ሀገር ሰዎች መሆናችን ነው። እኛ አንድ ትልቅ የትልቅ ህዝብ ሀገር ነው። ትልቅ ህዝብ ነው። ትልቅ ህዝብ ደግሞ ማለት ትልቅ ማርኬት ነው። ይይህንን በስርዓቱ ማገናኘት ያስፈልጋል ማለት ነው። ህዝቡን ከኢኖቬሽን ላይ ከሚሰሩ ሰዎች ጋር እያገናኘን ድርጅቱንም ማሳደግ ይቻላል፣ ህዝቡንም እንደዚሁ የተሻለ አገልግሎት መስጠት ይቻላል። እነዚህ አይነት ካልቸሮች መምጣት አለባቸው።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 ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አበቁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሆኑላችሁ። ተመልካቾችን ወደ እናንተ ልመልሳቸው። እናመሰግናለን። መልካም ቆይታ